አንድ ዩኒቨርስቲ ያስመረቀውን ሲቪል ኢንጂነር ዩኒቨርሲቲው ራሱ የሚሰራው ህንፃ ለማሰራት ካልቀጠረው ማን ነው የሚቀጥረው? ይህ አይነት ባህል ቢዳብር ብለን እናስባለን። ከዛ በተጨማሪ ማህበረሰቡ ላይ ያለ አንድ መጥፎ አመለካከት አለ። ማለት ወላጆች ተማሪዎች ዩኒቨርሲቲ ከገቡ በኋላ ተቀጣሪ እንዲሆን ነው የሚጠብቁት። ማለት አንድ የዩኒቨርስቲ ተማሪ ተመርቆ ከወጣ በኋላ መልሶ ቤት ሂዶ ነጋዴ ሊሆን ካለ ወይም ገበሬ ሊሆን ቢል የሆነ ፌዝ ነው የሚፈዝበት ማለት የተማረው ለዚህ ነው ወይስ ከመባል ነው የሚደረሰው። እና ይሄ ምልከታ ቢቀር ማለት ተማሪዎች የሚማሩት የተማረ ጎበዝ ነጋዴ ለመሆን የተማረ ጎበዝ ገበሬ ለመሆን እነሱ ስዊዘርላንድ እነ ኔዘርላንድን ብናይ ግብርና ላይ ነው እንትናቸው የተመሰረተው ግን የተማሩ ሰዎች ነው ዛሬ ውጤታማ ሆነው እየሰሩ ያሉትና እንደ ሀገር አመለካከት ቢቀየር አንድ ነጋዴ ከፍተኛ እስከ መቶ ሺ ብር እስከ ሁለት መቶ ሺ ብር በወር ሊሰራ ይችላል። ግን ልዩ ዩኒቨርሲቲ ገብቶ ከተማረ በኋላ በአስር ሺ ብር በሀያ ሺ ብር ቢቀጠር ይቀለዋል እሱ ከሄዶ ንግድ ከሚጀምር ይህ አመለካከት እንደው ቢሰበር የሚል ምኞት አለኝ። ከዛ በተጨማሪ አጽንኦት ለመስጠት ያክል ቅድም እዚህ የነበረው ተናጋሪ ሲናገረው ነበር። የ የህግ አካሉ አንዱ ትልቁ ተቋም ነው፣ በስራ ባህል ግንባታ ዙሪያ ሚና መወጣት ያለበት ብዬ አስባለሁ። አብዛኛውም ጊዜ ሀሳብ ያለው ሰው ገንዘብ ከሌለው ወይም የሆነ ኮላተራል ወይም ገንዘብ ያለው ሰው ደጋፊ ከሌለው ስራ መጀመር አይችልም። ወጥቶ የሆነ ፕሮጀክት መጀመር እየቻለ ግን የሚያስይዘው ብር ለማውጣት የሚያስይዘው ገንዘብ ወይም የሚያስይዘው ንብረት ወይም የሚዋሰው ዘመድ ስለሌለው ብቻ አርፎ ይቀመጣል። ስራ ፈላጊ ብቻ ሀሳብ ያለው እና እሱ ነገር እንዲቀር ያለምንም ማስያዣ የህግ አካሉ የራሱን ስትራቴጂ ነድፎ እነዚህ ስራ ፈጣሪ ሀሳብ ያላቸው ሰዎች ወደ ስራ የሚገቡበትን ገንዘብ ፈንድ የሚያገኙበት ነገር ቢመቻች ለማለት ነው። አመሰግናለሁ።